የልዩ ኮማንዶ ስልጠና ጥሪ ለአማራ ወጣቶች። ተመስረት ወሎ ቤት አማራም፣ እነሆ ልዩ ኮማንዶ አራተኛ ዙር ስልጠና ለመጀመር ዝግጅታችን አጠናቀናል። ይህን ወርቃማ እድል ለመላው የአማራ ወጣት እንዲጠቀምበት ስለምንፈልግ ይፋዊ ጥሪ ለማስተላለፍ ወስነናል ብለዋል ወንዝ ሳይገድብህ ጎራ ሳይከልልህ ከያለህበት ወደ ወሎ በመትመም በዘመናት አንድ ጊዜ የሚገኘውን የኔን ታሪካዊ እድል እንድትጠቀምበት ይፋዊ ጥሪ የምናስተላልፍህ የቀድሞ የአማራ ልዩ ኃይል ኮማንዶ ዩኒት አደራጅ እና አሰልጣኝ የነበርን የጀነራል አሳምነው ጽጌ ልጆች ነን ብለዋል። የአማራ ህዝብ የተጋረጠበትን የህልውና አደጋ ቀልብሰን ህዝባችን የስራ ማየር የተነፍስ ዘንድ የበኩላችን ድርሻ በመወጣት በወል ማንነታችን ተከብሮና ነጻነትን ተጎናጽፈን ማህበራዊ እረፍትም አግኝተን በኢትዮጵያ ምድር መኖር እንድንችል ሁሉም የአማራ ልጅ የሞት ሽረት ትግሉ አካል ሊሆን እንደሚገባ ይታመናል። ነጻነት በነጻ አይገኝምና እና የነጻነትን ዋጋ ለመክፈል ሁላችን መዘጋጀት ስላለብን ስልጠናውን መውሰድ ለነገ የማይባል ስራ ነው። በተለይ ወጣቱን በስፋት ማደራጀት፣ በብቃት ማሰልጠን፣ በጥራትና በአይነት ማስታጠቅና በጽናት ማታገል አስፈላጊ ስለሆነ በሁሉም ዘርፍ መነጋጋት የታየበት ስራ በመስራት ላይ እንገኛለን። የዚሁ እንቅስቃሴያችን አካል የሆነው የምልመላና ስልጠና ስራን ለመከወን እድሜያቸው እና የጤና ሁኔታቸው የሚፈቅድላቸው በየትኛውም የሀገሪቱ ክፍል የሚገኙ የአማራ ልጆችን መልምለን ለማሰልጠን ስለምንፈልግ ከመጋቢት ሶስት ቀን 2017 ዓም ጀምሮ እስከ መጋቢት 15 ቀን 2017 ዓም ባለው ጊዜ ወደ አማራ ፋኖ በወሎ ቤት አማራ የጦር ሰፈር በመምጣት የስልጠና ማዕከላችን ሊሰጥ ያሰበውን የልዩ ኮማንዶ ስልጠና ወስዳችሁ ለህዝባችሁ እምባባሽ የህልውና ዘብ የምትሆኑበት እድል ትጠቀሙበት ዘንድ ይህን የስልጠናና የትግል ጥሪ እናቀርብላችኋለን አቅርበንላችኋል፣ ብሏል። ወደ ስልጠና ማዕከላችን የሚመጣችሁ ሰልጣኝ ደሟላቸው የሚገቡ ቅድመ ሁኔታዎች እንደሚከተለው ተዘርዝረዋል። አንደኛ፣ የትምህርት ደረጃ ማንበብና መጻፍ የሚችል የምትችል ውጤነኛ የሆነና ቁመት ከ1 ሜትር ከ65 ሴንቲሜትር በላይ የሆነ የሆነች፣ ከተለያዩ ደባል ሱሶች ነፃ የሆነ የሆነች፣ የትኛውም የፖለቲካ ድርጅት አባል ያልሆነ ያልሆነች፣ ከጎጥ አስተሳሰብ ፍጹም የጠዳ የጠዳች፣ በተመደበበት ቦታ ለመታገል ዝግጁ የሆነ የሆነች፣ የህሉና ትግሉ እስከሚጠናቀቅ ድረስ ለመታገል ፈቃደኛ የሆነ የሆነች ምንም አይነት የወንጀል ሪከርድ የሌለበትና የስነ ምግባር ጉርለት እንደሌለበት ማረጋገጥ የሚችል የምትችል የትዳር ሁኔታ ያላገባ ያላገባች፣ በፋኖ መተዳደሪያ ደንብ ለመምራት ሙሉ ፈቃደኛ የሆነች፣ እድሜ ከ18 ዓመት በላይ የቀበሌ መታወቂያ ማቅረብ የሚችል የምትችል፣ እነዚህን መስፈርቶች የምታሟሉ በአማራ ክልል የሚሆኑ ከአማራ ክልል ውጭ የምትኖሩ የአማራ ወጣቶች የስልጠና ማስታወቂያ ከወጣበት ረት ጀምሮ ከላይ እስከተጠቀሰው ቀን ድረስ ወደ መካከላችን መግባት እንደምትችሉ እየገለጽን የዚህ ታሪካዊ ተጋድሎ አካል እንድትሆኑ በድጋሚ ለማስታወስ እንወዳለን። የአማራ ፋኖ በወሎ ቤተ አማራ የወታደራዊ ስልጠና መምሪያ ኃላፊ መቶ አለቃ ዮሴፍ አስማር እና የመምሪያው ምክትል ኃላፊ ሃምሳ አለቃ ጌታቸው ሲሳይ በጋራ ጥሪ አቅርበዋል። እንግዲህ በተለይ የኮማንዶ ዩኒት በተለይ አሳምነው ጽጌ መጀመሪያ ሲያደራጅ ከአምስቱ ወንድሞች ከአምስቱ ልጆች መካከል አንደኛው ዮሴፍ አስማረ ነበር። ዮሴፍ አስማረ እንግዲህ በወሎ ቀጠና ከሚንቀሳቀሱ የፋኖ አመራሮች መካከል አንደኛው ነው። በተለይም ደግሞ ድርጅቱም ስራ አስፈጻሚ ጭምር ነው። አሁን እንግዲህ ጥሪ አቅርበዋን ከነጌታቸው ሲሳይ ጋር በጋራ በመሆን ማለት ነው። በዚህም በመሳተፍ በተለይ የህልውና ትግሉን እንድትቀራቅሩ እና በአማራ የህልውና ትግል ውስጥም የበኩላችሁ ሚና እንድትወጡ ጥሪ ቀርቦላችኋል።